ሹፌሩን ገጭቶ ይገላል የሚባል ወሬ አለ። በሃይዌ መንገድ ላይ እየሄዳችሁ በተቃራኒ አቅጣጫ የሚመጣ መኪና ላይ አንድ እቃ ብትወረወሩ ሹፌሩን ገጭቶ ይገላል የሚባል ወሬ አለ። ይህንንም ለመፈተሽ አንድ ተመራማሪ ሙከራውን ጀመረ። የሚመጣ ተሽከርካሪ ለማስመሰል በብረት የመኪና ፍሬም ሰራ። ቀጥሎም መስታወት ከገጠመለት በኋላ አሻንጉሊት በሹፌሩ ቦታ አስቀመጠ። የሚወረውረውን እቃ ግፊት ለመለካትም የግፊት መለኪያ በአሻንጉሊት ላይ አስቀመጠ። አሁን ነው ወደ ፍተሻው የተገባው። አርባ ኪሎ ሜትር በሰዓት ሁለቱንም መኪኖች በማሽከርከር የሚገናኙበት ሴከንድ ላይ የያዙትን እቃ ወረወሩት። በዚህም የመጀመሪያው መኪና የተወረወረው ቁስ ሙሉ ለሙሉ መስታወቱን ባያገኘውም በተወሰነም ቢሆን ሰብሮታል። በዚህ አላበቁም። ሁለተኛውን ሙከራ ለማድረግ መስታወቱን ከቀየሩ በኋላ መኪናውን ስልሳ ኪሎ ሜትር በሰዓት ማሽከርከር ጀመሩ። መኪኖቹ የሚገናኙበት ሰዓት ላይ የያዙትን ቢወረውሩም መስታወቱ ከመርገፍ ውጪ ሹፌሩ ላይ የደረሰ ጉዳት አልነበረም። ሙከራውን ለሶስተኛ ጊዜ ቢሞክሩም መስታወቱ በተወረወረው እቃ ከመሰበር ውጪ ሹፌሩን አልፎ ጉዳት ማድረስ አልቻለም። በዚህም አባባሉ ውሸት መሆኑ ተረጋግጧል። ይህን ቪዲዮ ዋልታ ቴክኖሎጂ ሲሆን የመኪናችሁ ሞተር ሲነሳ በስልካችሁ የሚያሳውቃችሁና የመኪናችሁ ሞተር በስልካችሁ መቆለፍ የሚያስችላችሁ የጂፒኤስ ቴክኖሎጂ ድርጅታችን ዋልታ ቴክኖሎጂ አስመጥቶ እየገጠመ ይገኛል። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። እንደዚህ አይነት ከመኪና ጋር የተገናኙ መረጃዎች እንዲደርሳችሁ የፕላስ ምልክቱን በመጫን ቤተሰብ ይሁኑ።